እስራኤል በኢራን የኒውክሌር ጣቢያዎችና ወታደራዊ አዛዦች ላይ ያነጣጠሩ ጥቃቶችን መፈጸሟን ተከትሎ የተጀመረው የእስራኤልና ኢራን የሚሳኤል ጦርነት ዛሬ ስምንተኛ ቀኑን ይዟል። የኢራን ዋነኛዋ አጋር የሆነችው አሜሪካ ኢራን በፍጹም የኒውክሌር መሳሪያ ሊኖራት አይችልም በማለት እስራኤል በኢራን ላይ እየወሰደች ያለችውን እርምጃ በፕሬዝዳንቷ ዶናልድ ትራምፕ አማካኝነት ስታወድሰው ቆይታለች። ከውዳሴውም ባለፈ እስራኤል በኢራን ላይ እየፈጸመችው ያለውን ጥቃት ከመደገፍ በቀጥታ ኢራን ላይ እርምጃ በመውሰድ ጦርነቱን አሜሪካም ለመቀላቀል ጫፍ ላይ መድረሷን እየገለጹ ይገኛሉ። ቀጣዮቹ ቀናት አሜሪካ በጦርነቱ ላይ የምትሳተፍበትን ሁኔታ እንደሚወስን የነጩ ቤተ መንግስት ቃል አቀባይ ካሮሊ ላቬት ተናግረዋል። ይህ መረጃ ይፋ በተደረገ በሰዓታት ውስጥ ደግሞ በአሜሪካ እጅ ብቻ እንዳለ የሚነገርለትና የኢራንን ግዙፍ የኒኩሌር ጣቢያዎች ማውደም የሚችለውን ቦምብ አሜሪካ ወደ እስራኤል ለመላክ ማቀዷን ዩኤስ ቱዴይ አስነብቧል። በስተር በንከር በሚል ቅጽል ስም የሚጠራው ይሄ አውዳሚ ቦምብ 140 ኪሎግራም የሚመዝን ሲሆን የኢራንን የምድር ውስጥ የኒኩሌር ጣቢያዎችን ለማውደም ብቸኛ አማራጭ እንዲሆን ያደረገው ደግሞ ወደ ምድር ውስጥ 60 ሜትር ድረስ ዘልቆ መግባት የሚችል በመሆኑ እንደሆነ የዋሽንግተን ፖስት ዘገባ ያስረዳል። ታዲያ አሁን ላይ አሜሪካ ይህንን አውዳሚ ቦምብ ለእስራኤል አሳልፋ የምትሰጥ ከሆነ ኢራንን በማጥቃቱ በኩል በቀጥታ ለመሳተፍ ጫፍ ላይ መድረሷን የሚያሳይ ተደርጎ ተወስዷል። እናም እስራኤል ይህንን ቦምብ አግኝታ ከተጠቀመችበት አሜሪካ በቀጥታ የጦርነቱ ተሳታፊ ሆነች ማለት ሲሆን፣ ይህ ደግሞ በመካከለኛው ምስራቅ እጅግ የከፋ ጦርነትንና አለመግባባትን ያመጣል ተብሎ ተሰግቷል። ይህ በእንዲህ እንዳለ ደግሞ አሜሪካ በርካታ የጦር አውሮፕላኖችን ወደ መካከለኛው ምስራቅ እየላከች መሆኑን ሁለት ስማቸው እንዳይጠቀስ የፈለጉ የአሜሪካ ባለስልጣናት ለሮይተርስ ተናግረዋል። ባለስልጣናቱ በተጨማሪም ኒሚትስ የተባለችው የአሜሪካ አውሮፕላን ተሸካሚ መርከብ ቀድሞ ከነበረችበት የደቡባዊ ቻይና ስትራቴጂካዊ ቦታ በመነሳት ወደ መካከለኛው ምስራቅ እያመራች ነው ብለዋል። ኒሚትስ ተዋጊ ጀቶችን ጨምሮ አምስት ሺህ ወታደሮችንና ከስልሳ በላይ የጦር አውሮፕላኖችንና ተዋጊ ጀቶችን የመያዝ አቅም ያላት የጦር መርከብ ናት። ይህም ኢራንና እስራኤል ከዚህ በፊት ታይቶ በማይታወቅ ግልጽ ጦርነት ውስጥ በገቡበት በዚህ ሰዓት አሜሪካ ዘላቂነት ለሚኖረው ዘመቻ የአየር ኃይሏን በከፍተኛ ሁኔታ እያጠናከረች መሆኑን ይጠቁማል ተብሏል። ኢራን ጦርነቱ ከተጀመረበት ቀን አንስቶ አሜሪካ ለእስራኤል ወታደራዊ ድጋፍ ካደረገች እንዲሁም በኢራን ላይ ጥቃት ለመፈጸም ከሞከረች በመካከለኛው ምስራቅ የሚገኙ የአሜሪካ ወታደራዊ ሰፈሮችን እንደምታወድም ደጋግማ እያስጠነቀቀች ትገኛለች። ይህንንም አስመልክቶ በአሜሪካ ባህር ኃይልና አየር ኃይል በኩል እየታዩ ያሉ እንቅስቃሴዎች ራስን የመከላከል እንደሆነና ኢራን አሜሪካውያንን ኢላማ ካላደረገች በስተቀር ጥቃት የመሰንዘር ዕቅድ እንደሌለ ፔንታገን አስታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትላንት ትናንት እንደተናገሩት ኢራን ከእስራኤል ጋር ለመነጋገርና ውጥረቱን ለማርገብ ትፈልጋለች። የኢራን ወታደራዊ ትጥቅ ማምረቻና ወታደራዊ ቤዝ ናቸው የሚባሉትን የምድር ስር ጣቢያዎች ለማውደም አሜሪካ ትጠቀምበታለች ተብሎ የሚጠበቀው ሌላኛው የአሜሪካው የመጨረሻው ቴክኖሎጂ ውጤት የሆነው ቢ21 ሬንጀር ጄት ሲሆን በአሁኑ ሰዓት አሉ የተባሉ የራዳር ቴክኖሎጂዎችን አልፎ የትኛውንም አካባቢ ማጥቃት ይችላል ተብሏል። ቢ21 በዋነኝነት የተሰራበት አላማ የምድር ስር ዋሻዎችን ለማው ለመውደም የተዘጋጀውን በአሜሪካ እጅ ብቻ የሚገኘውን ጂቢዩ 57 የተሰኘው ግዙፍ ሰርጓጅ ቦምብ ለመጠቀም ነው። የቦምቦች እናት በመባል የሚታወቀው ጂቢዩ 57 አንድ ጊዜ ከተወረወረ የትኛውንም አይነት ጠንካራ አለቶችን እስከ 60 ሜትር ድረስ ጠርምሶ ገብቶ ማፈንዳት ይችላል ተብሏል። እንደሚታወቀው የኢራን ወታደራዊ ማዘዣና ትጥቅ ማምረቻዎች ከምድር በታች እስከ 200 ሜትር ገደማ በጥልቀት ተራራ ተቦርቡሮ የተሰሩ ሲሆን ከዛም ውጪ በተለያዩ ጠንካራ ተደራራቢ የብረት በሩ ቅርጾች ተከፋፍለው የተሰሩና አጠቃላይ የሚሸፍኑት ርዝመትም 50 ኪሎ ሜትር ይጠጋል ተብሎ ይገመታል። አሜሪካ እንዲሁም የኔቶ አባል ሀገራት የኢራንን የኒኩሌር አቅም በተመለከተ ለዓመታት የዘለቀ ድርድር ሲያደርጉ ቢቆዩም ዶናልድ ትራምፕ በቀደመው የስልጣን ዘመናቸው አሜሪካ ከስምምነቱ እንድትወጣ አድርገዋል። ምክንያታቸው ደግሞ ኢራን አሁንም የኒውክሌር ኃይልን የጦር መሳሪያዎችን ለማምረት እየተጠቀመችበት ነው በማለት ሲሆን፣ ኢራን ምንም አይነት የኒውክሌር መሳሪያ ሊኖራት አይገባም የሚለው አቋማቸው አሁንም ዳግም ወደ ፕሬዝዳንትነት ከመጡ በኋላ አብሯቸው አለ። በቅርቡ ወደ ስምምነት ተመልሰው ከኢራን ጋር ድርድር ማድረግ ቢጀምሩም በኢራን በኩል የተለየ የአቋም ለውጥ ሲመጣ አልታየም። ይህንን ተከትሎ እስራኤል እየወሰደችው ባለው ጥቃት ላይ ለመሳተፍ አሜሪካም ከፍተኛ ዝግጅት እያደረገች እንደምትገኝ እየወጡ ያሉ ዘገባዎች ያስረዳሉ። ፎርብስ ይዞት በወጣው መረጃ እስራኤል ያሏት መሳሪያዎችና ወታደራዊ አቅም በተለይም ኢራን አሉኝ የምትላቸውን እንደ ናታንዝና ፎዶን ያሉ ግዙፍ የኒውክሌር ጣቢያዎችን ለማውደም በቂ እንዳልሆነ ያሳያል። ኔታንያሁ እንደሚሉት ጦርነቱ ሲጠናቀቅ ኢራን ምንም አይነት የኒውክሌር አቅም አይኖራትም። ነገር ግን ይህንን ለማሳካት የግድ የአሜሪካ ድጋፍ እንደሚያስፈልጋት አትቷል። እነዚህ ከአሜሪካ እጅ ይገኛሉ ተብለው የሚታስቡት እጅግ ውድ የአሜሪካ ቴክኖሎጂዎች አንድን የተወሰነ ቦታ ቢያጠቁ እንኳን አምስት ሺህ ኪሎ ሜትር ዋሻ ማካለል በቀላሉ ይችላሉ ተብሎ አይጠበቅም። በዛ ላይ የአሜሪካን ቴክኖሎጂዎች በጥብቅ ተረድታ ላለፉት በርካታ ዓመታት ስትዘጋጅ የኖረችው ኢራን በእርግጥም የተብላሉ የኒኩሌር አረሮች ካሏት አርቃ ልታስቀምጥ እንደምትችል የዘርፉ ባለሙያዎች ሲናገሩ ተደምጠዋል። ከዚህ በተጨማሪም አሜሪካ በተለያዩ አገራት ወደቦች ላይ የሚገኙ የጦር መርከቦቿን እያንቀሳቀሰች ሰዎች ነው። ከነዚህ የአሜሪካ መርከቦች ይገኙባቸው ከነበሩባቸው ቦታዎች አንዱ የሆነው ደግሞ የባህሬን ወደብ ሲሆን በዚህ ወደብ ላይ የነበሩት የአሜሪካ መርከቦች አሁን ላይ ወደቡን ለቀው መውጣታቸውን የሳተላይት ምስሎችን ዋቢ በማድረግ ኒውስዊክ ዘግቧል። ይህ እርምጃ ዋሽንግተን በኢራን ላይ ለሚደረግ ጥቃት እየተዘጋጀች ባለችበት ወቅት የመጣ እንደሆነም በዘገባው ተብራርቷል። እነዚህን የጦር መርከቦች ጨምሮ አንድ ሊቶራል ኮምባት መርከብ፣ አራት ፈንጂ ማስወገጃ መርከቦችና ልዩ ኦፕሬሽን ደጋፊ መርከብ የሆነው ኤምቪ ኦቨን ትሬደር በአሁኑ ጊዜ በአሜሪካ ማዕከላዊ እዝ ሴንት ኮም የኃላፊነት ክልል ውስጥ በመንቀሳቀስ ላይ መሆናቸው ተገልጿል። የእነዚህ መርከቦች ከባህሬን መውጣት ወደ ፋርስ ባህረ ሰላጤ፣ ሆርሙዝ ባህረ ሰላጤና የኦማን ባህረ ሰላጤ ወደሚገኙ ስትራቴጂካዊ ቦታዎች መሸጋገራቸውን እንደሚያመላክት የኒውስዊክ ዘገባ ያስረዳል። ከሰኞ ጀምሮ ደግሞ የዩኤትስ ኔሚትዝ መርከብ ከደቡብ ቻይና ባህር ወደ መካከለኛው ምስራቅ እየተዘዋወረ ሲሆን በእስራኤልና ኢራን መካከል ያለው ግጭት እየተባባሰ ባለበት በዚህ ወቅት በአካባቢው የሚ የሚገኙትን የአሜሪካ አውሮፕላን ተሸካሚ መርከቦች ቁጥር ወደ ሁለት ከፍ አድርጎታል ነው የተባለው። ይህ በእንዲህ እንዳለ ደግሞ የአሜሪካን ጣልቃ ገብነትን ተከትሎ ኢራን በአሜሪካ ወታደራዊ ይዞታዎች ላይ እፈጽማለሁ ያለችውን ጥቃት በመስጋት አሜሪካ በመካከለኛው ምስራቅ የሚገኙ በተለይም ደግሞ በኢራን ጥቃት ሊደርስባቸው ይችላሉ ተብለው የሚታሰቡት የጦር ካምፖች ላይ ከወዲሁ የቅድመ ጥንቃቄ እርምጃዎችን እየወሰደች ትገኛለች። ለዚህም ማሳያ ተደርጎ የሚወሰደው ደግሞ በኳታር የሚገኘው አልዑዴድ የአሜሪካ ወታደራዊ ሰፈር አንዱ አንዱና ዋነኛው ነው። አሜሪካ በመካከለኛው ምስራቅ ካሏት ግዙፍ ወታደራዊ ካምፖች አንዱ የሆነው አልዑዴድ በቀጠናው ላይ ያላትን ተጽዕኖ ከፍ ለማድረግ የምትጠቀምበት ሲሆን፣ በተለይም ደግሞ ግዙፍና ብዛት ያላቸው የጦር አውሮፕላኖችን የያዘ ጦር ሰፈሯ ነው። ይሁን እንጂ አሁን ከኢራን ጋር የተፈጠረውን ከፍተኛ ውጥረት ተከትሎ ሁሉም አሜሪካውያን ከካምፑ እንዲርቁ መልእክት ያስተላለፈች ሲሆን፣ በዚህም ሳያበቃ በአልዑዴድ የጦር ሰፈር የነበሩ የጦር አውሮፕላኖቿን ከስፍራው እንዲወጡ ማድረጓን ኤኤፍፒ የሳተላይት ምስሎችን ዋቢ አድርጎ ዘግቧል። ሄርኩለስ ሲ13 እና ሪኮኔሳንስ ኤርክራፍት የተሰኙ ግዙፍ የጦር አውሮፕላኖችን ጨምሮ በርካታ ወታደራዊ ጀቶች የኢራንና እስራኤል የሚሳይል ጦርነት እስከተጀመረበት ቀን ድረስ በአል ኡዴድ የጦር ሰፈር እንደነበሩ የሚያሳይ የሳተላይት ምስሎች ያሉ ሲሆን፣ ነገር ግን ከትላንትና ሁለት ጀምሮ እየወጡ ያሉ የሳተላይት ምስሎች የሚያሳዩት ደግሞ በአል ኡዴድ ካምፕ ውስጥ ቆመው የሚታዩት የጦር አውሮፕላኖች ቁጥር ሶስት ብቻ ነው ተብሏል። ሌላኛው ከኢራን በሚቃጣ ጥቃት ስጋት ውስጥ የሆነው ወታደራዊ ሰፈር ደግሞ በኢራቅ የ የሚገኘው አልአሳድ ካምፕ ነው። አልአሳድ ካምፕ ከዚህ ቀደም እንደ አውሮፓውያኑ አቆጣጠር በ2020 በኢራን ጥቃት ተፈጽሞበት እንደነበረ ዋሽንግተን ፖስት አስታውሶ ዘግቧል። በጊዜው ኢራን የፈጸመችውን ጥቃት ተከትሎም በርካታ የአሜሪካ ወታደሮች ተጎድተው ነበረ ብሏል። አልአሳድ ወታደራዊ ሰፈር አሁን ላይ በሺዎች የሚቆጠሩ የአሜሪካ ወታደሮች ሰፍረው የሚገኙበት ካምፕ እንደሆነም የዋሽንግተን ፖስት ዘገባ ያሳያል።